ነገ ምን እንደምንሰራ ወማተድሪ ተድሪ ነፍሱ ማዳ ተክሲቡ ጋዳ አንድ ነፍስ ነገ ምን እንደምንወቃለ የዚህ ነው ቀብር ውስጥ ነገ ምናድረው ወይስ ሀገራችን ወይ አናቅም። አላህ ብቻ ነው የሚያውቀው። አምስተኛው አንድ ነፍስ የት እንደምትሞትም አያቅ። እነዚህ አምስት ነገራቶች ከአላህ ውጭ ማንም አያቃቸውም። علم الغيب የሚባሉ ናቸው ማለት ነው። ላ يعزب አንሁ ሚትቃል ذره في <applause> السماوات ولا في الارض እናኝ ያክል እንኳን የጎመን ዘር ፍሬ ያክል እንኳን ከአላህ በሰማይ ሁን በምድር የሚደበቅ ነገር የለም። ወላ አስከሩ ከዛች ከጎመን ዘር ያነሰችን ብትሆን፣ ወላ አክበር ትልቅ ነገር ቢሆን ለአላህ አንድ ነው፣ እኩል ነው። ሁሉም ነገር እኛ እንድናውቀው ዘንድ እያብራራለን ነው እንጂ፣ በፀሐይም ሆነ በጨረቃ በሌሊትም ሆነ በቀን የሚሰራው ነገር አላህ ዘንድ እኩል ነው፣ ትንሹም ትልቁ። አላህ ቅድም እንዳልኳችሁ ድቅድቅ ባለ ጨለማ ጥቁር ድንጋይ በዛ ድንጋይ ላይ ደግሞ ጥቁር ጉንዳንን ያውቃል። አላሁ ስብሓነሁ ወተዓላ እሷን ያታል። ኢላ ፊ ኪታብ ሙቢን አለቀኩ። ያ ግልጽ በሆነው መጽሐፍ ላይ ተደርሶ ያለ ነው አለ። ተደርሶ ማለት ተጽፎ ማለት ነው። እያንዳንዱ ነገር ከአላሁ ስብሓነሁ ወተዓላ የሚደበቅ ነገር የለም። ለምንድን ይህን ያደረገ የምትሎ ከሆነ ሊየጅዚየ ለዚነ አመኑ ወአሚሉ ሳሊሓት እነዛ መልካም የሰሩ አምነው ማለት ነው። ከኢማን በኋላ መልካም የሰሩ ሰዎችን ሊመነዳቸው ነው። የሚመነዳቸው ደግሞ የመጀመሪያው መግፊራ ከዛ፣ ዱኒያ ላይ ደግሞ ሪዝቅ መልካም የሆነች ቸር የሆነች ሪዝቅ ይሰጣቸዋል። ኡላኢከ ለሁም መግፊረቱን ወሪዝቁን ከሪም፣ አላላ ምህረትን ይለግሳቸዋል። ቸርና የምትጣፍጥ ሀላል የሆነችውን በረካ ያላትን ሪዝቅ ይሰጣቸዋል ይላል። ወለዚነ ሳዑ ፊ አያቲና ሙዓጅዚን እነዚያ ደግሞ በእነዚህ ተቃራኒ ያሉ በምእመናን ተቃራኒ ያሉ ከሃዲያኖች የአላህን አንቀጽ ለማሰናከል የሚንቀሳቀሱ ሰዎች ኡላኢከ ለሁም ዓዛብ በነሱ ላይ ቅጣት ይወርድባቸዋል። ሚርጅዝን አሊም መቅሰፍትም የሆነች አሳማም የሆነች መቅሰፍት በነሱ ላይ ይወርድባቸዋል። አላህ መልካም የሰሩ ሰዎችን ከመነዳ፣ መጥፎ የሰሩ ሰዎች መቀጣት አለባቸው። ይሄ አምባገንነት አይደለም። ሊአድልህ ነው

እንደሚመራም ያውቃሉ። ቁርአን አዚዝ ነው ሐሚድ ነው ሲራጣ ሙስታቂም ነው። ኹሩጁ ሚነ ዙሉማቲ ኢላ ኑር ነው። አሸናፊ ነው፣ ጥበበኛ ነው፣ ምስጉን ነው። ከጽልመቶች ወደ ብርሃን የምንወጣበት ነው። ወተንበታል፣ ድነንበታል። መድህን የሚባለው ነገር የሚገኘው በቁርአን ብቻና ብቻ ነው። ከዛ ውጪ የቁርአን አስተምሮ ጥሎ የሚሄዱ የሄዱ ሰዎች ነጻ አልወጡም፣ ለወደፊትም አይሳካላቸውም።

አላህ ኑሩን አላ ኑር ይላልኩ አደለ ሱረቱን ኑር ውስጥ ምን ማለት ነው? በብርሃን ላይ ብርሃን አደረግኩላችሁ። ኑሩል ቁርአኒ አላ ኑሪል ኢማን፣ በኢማን ብርሃን ላይ የቁርአን ብርሃንን አደረግኩላችሁ ነው እያለ ያለው አላሁ ስብሓነሁ ወተዓላ። ስለዚህ አንዘናጋ፣ እንጠቀምበት። ዛሬ በወጣትነት እድሜ ነው ቁርአን መቀራት መማር ያለብን። ነገ ሽምግልና ይመጣል፣ አይናችን ይደክማል፣ ጉልበታችን ይከደናል። የምርኩዝ ባለቤት ከመሆናችን በፊት

ለናሳያቸው ይያሉ በነቢዩ ላይ የተቆጣጣቡትን ሊነግረ ነው። አፍተራ አለላህ ከዲም እሱ በአላህ ላይ የቀጠፈ ነው፣ አንብህ ወይስ እብደት አለበት፣ ይህን ነገር የሚናገረው አሉ። በሊልዲነ ላ ዩሚኑን ቢልአኺራ፣ እንዲያውም እነዛ በመጨረሻው ቀን የማምኑት ፍልአዳቢ ወዳላል ልበዒድ፣ ግልጽ ወይም ሩቅ በሆነ ጥመትና በቅጣት ውስጥ ያሉት አለ

በነሱ ላይ እናወርድባቸዋለን ኢነ ፊ ዛሊከ ለአያ በዚህ ውስጥ እኮ ተአምር አለ ሊኩሊ ዓብድን ሙኒብ ተመላሽና ተጸጻሽ ለሆኑ ባሪያዎች ሁሉ አለ ወቃለ ለዚነ ከፈሩ እነዛ የካዱቱ አሉ ምንድን ያሉት የመካ ቁረይሾች ሊቃውንቶችና መሪዎች ጀሌዎቻቸውን ሰብስበው እንዲህ አሉ ሀል ነዱሉኩም ዓላ ረጁሊን ወደ አንድ ግለሰብ እናሳያችሁን ያ ግለሰብ ደግሞ የሚነግራችሁ የሆነ ነው፣ ዩናቢኡኩም በምን ኢዛ ሙዝቅቱም ኩል ለሙመዘቅ መብ። ተመልከቱ የተጠቀሙትን ቃል ይሄ መዘቅ የሚባለው ሰዎች ጆሮ ሰጥተውት እንዲያዳምጡት የሚያደርግ የአረበኛ ቃል ነው። ኢዛ ሀለክቱም የሚለውን አልተጠቀሙም፣ በጠፋችሁ ጊዜ የሚለውን ለሙመዘቅ ማለት እያንዳንዱ የሰውነት አካላችሁ ፈርሶ ተበታትኖ አፈር ትቢያ ከሆናችሁ በኋላ ማለት ነው ለፊ ኸልቅን ጀዲድ እንደ አዲስ ትገነባላችሁ የሚላችሁን ሰው እናሳያችሁ ወይ እያሉ በእጃቸው ጭምር ወደ ነቢዩ ለ ሰላት ወሰላም ላይ ሲጠቋቀሙ የነበሩ ሰዎችን እያነሳለን ነው። አላህ ደግሞ ይሄ ምንም አይደለም፣ ከፈለጋችሁ በውስጣችሁ ጠንካራ የሚሆን ነገር ሁኑ። ኑ ሂጃረትን አው ሀዲዳ ድንጋይም ሁኑ ወይም ብረትም ሁኑ፣ ከዛም ተበታተኑ፣ ትቢያም ሁኑ፣ ወደ አመድም ተቀየሩ አላህ ወደ ነበራቸው ለሱ ቀላል ነው። እንደ ሎጂክ እንደ ሎጂክ እንኳን ለአላህ ሁለቱም አንድ ነው። ያልነበረን ነገር ማስገኘት፣ የነበረን ነገር መመለስ ለአላህ አንድ ነው ሁለቱም። ግን እነሱ ሰዎች አቅላቸው መጠቀም አቃታቸው እንጂ አንድ ነገር እኮ ማንሳት ይቻላል። ምንድን ነው አንድን ነገር የነበረን ነገር መልሶ መገንባት ነው ቀላል ወይስ ያልነበረን ነገር እንደ አዲስ ማምጣት ነው። የማያሻማ ነው። ያልነበረን ነገር እንደ አዲስ ማምጣት ነው የሚከብደው። የነበረን ነገር በቦታው መመለስማ ቀላል ነው። አንድ አርክቴክት ለምሳሌ አንድ ህንፃን ዲዛይን ለማድረግ ይከብደዋል፣ ብዙ ሰዓትን ይወስደዋል፣ ይሳካለታል። መጨረሻ ግን የአንድ ያወጣውን ነገር ሌላ ሀገር ሂዶ ከእንደገና ያን ፕሮጀክት ለማውጣት ያቅተዋል። እንዴ አቅተው የነበረን ነገር በቦታው መመለስ ስለሆነ ማለት ነው።

እሷ ንም አስፍተናታል ወልአርዷ ፈረሽናሃ ፈኒዕመል ማሂዱን እኛ ምድርን ማጥፈንላችኋል ያማርን አንጣፊዎች ነን አለ አላህ። ከፈለጋችሁ ደግሞ እናንተ የምትኩራሩበት ነገር አላህ ከፈለገ ነሻነሲ ችን ጠንካያ ነድራትን ምድር ተራራዎችን ራሲያት እንድትረጋጋ ያደረግንባትን ተራራዎችን እናነሳና በእናንተ ላይ እንድንገለብጥ እናረጋለን። አድርገናል ደግሞ የሉጥ ሕዝቦችን ወጀዐልና አሌሃ ሳፊላ ተዘርጋለች ምድር ከሰፈለጋችሁ ደግሞ ይሄን ሰማይ ስባሪ አውርደን እናንተን መቅሰፍ አውርደን ልንሰጥ ፍንክትክት ልናደርጋችሁ እንችላለን። ተው እረፉ፣ የክህደት ቃላችሁን ተው እያለ ነው። አላ ለምን ኢነ ፊ ዛሊከ ለአያ፣ በዚህ ውስጥ ተአምራቶች፣ አስተምሮቶች አሉ። ለማንታዳ ሊኩል ዓብድን ሙኒብ፣ ተመላሽ ተጸጻሽ ለሆኑ ባሪያዎች ሁሉ አስተምሮት አለ እያለ ነው። አላሁ ሱብሓነሁ ወተዓላ የምንባርበት ያደርገን። እንዳውም አወለይሰ ለذ ለቀ ሰማዋት ወልአርድ ብቃድሪን ላ አን የክሉቀ ምስለሁም አላ አይመለከቱም። እነዚ የካሉ ሰዎች ሰማይና ምድርን የፈጠረ አላ እናንተ የሰው ልጆች መፍጠር ለሱ ቀላል አደለምን አይችልምን ነው የሚለው። አንተ ምንድን አንተ ኮ አባትና እናት ግንኙነት አድርገው ረክቶ የተገኘ ሰው እኮ አንተ ሰማይን ተመልክት፣ ግዙፍ ያለ አንዳንች መሰሱ አምስት መቶ ዓመት የሚያስክድ ውፍረት ያለው ሰማይ

ከተከበሩ የአላህ ነቢያቶች መካከል አንዱ ናቸው አላህ ነብይነትንም ንግስናንም የሰጣቸው የነቢዩላ ላ ሱለይማን አባት ናቸው ሱለይማንም ከአባታቸው የወረሱትን ስልጣንና ነብይነትን ያገኙት የአላህም ምርጫ እንዳለ ሆኖ ማለት ነው ወለቀድ አተይና ዳውደ ሚና ፈድላ ከኛ የሆነ ትሩፋትን ለዳውድ ሰጠነው ነው የሚለው የተሰጣቸው ሁሉ ከአላህ ነው ከራሳቸው የተሻለ ተሽቶላቸው ያደረጉት ነገር የለም። ሁሉም ሚንላህ አዘ ወጀል ነው ማለት ነው። ምንድን ነው ያ ነገር? አንደኛ ለነቢዩላህ ዳውድ አለይሂ ሰላም ጥበብ ተሰጥቷቸዋል። ዘቡር የሚባል መጽሐፍም ተሰጥቷቸዋል። መዝሙረ ዳዊት የሚሉት ማለት ነው እነሱ። ዘቡር ደግሞ ህግጋቶችን የያዝ አይደለም። ህጉ ተውራት ውስጥ አለ። ኢንጂል እስከመጣ ድረስ ተውራት፣ እስከዛ ድረስ ተውራት፣ እስከ ኢንጂል ድረስ

አላህ ከሰጣቸው ነገር ደግሞ አንዱ በጣም የሚያምር ድምጽ ነበራቸው። ውብ ሆነ እንኳን ጅንና ኢንሶች የሰው ልጅና ጅን ይቅርና ተራራዎችና አዋፋቶችን የሚያስደምም ድምጽ ነበራቸው። ለዚህም ሲባል ያ ጅባሉ አዊ ቢማ ተራራ አካባቢ ይሄዱ ይዘምሩ ነበር፣ ወይም አላህን ያወድሱት ነበረ። ከዛ አላህ ለተራራ ዋህ ያደረግና እናንተ ተራሮች ሆይ ወይም አንቺ ተራራ ሆይ ከዳውድ ጋር የሚለውን መዝሙር ወይም ዚክሩን መላልሳችሁ በሉ። ከሱ ጋር ዘምሩ ማለት ነው። ወጣይ አዋፋቶች አዋፋቶች እየበሩ ይመጡና ሰልፍ ዞን የሚሄዱ ታዋፋቶች አይታችሁ ከሆነ አይደለ፣ እነዚህ ነጫጭ ከብት አካባቢ ያለበት ቦታ፣ በተለይ ከፊት ያለው አየሩን እየቀደደ ሌሎች እንደዚህ ሰርክል ነው የሚሄዱት። ያም የራሱ አየሩን እየቀደዱ ስለሚሄዱ ማለት ነው። እነዚህም እነዚሁም ባሉበት ይቆሙ ነበረ ከዛ ነቢዩላ ዳውድ ዓለይሂ ሰላም ጋር ይዘምሩ ነበር አብረው ማለት ነው ሱብሓነላ ወአለና ለሁል ሐዲድ አለ ሌላ ይተገራለ ደግሞ ለዳውድ ዓለይሂ ሰላም ብረትን አገራለለት ዳውድ አንድ ቀን ብረትን በእሳት አቅልጠው ቀጥቅጥ አቁም በእጃቸው ነበረ የትኛውንም ብረት የሚገጣጥሙት ማለት ነው ለዛም ሲባል አኒዕመል ሳቢጋት ሳቢጋት ሳቢጋት ማለት ንቅንቅ የማይሉ ጋሻዎችን ስራ የጦር ጋሻ የመጀመሪያ የጦር ጋሻ የሰሩት ነቢዩላ ዳውድ ዓለይሂ ሰላም ናቸው

ነቢዩ ላ ዳውድ ለ ሰላም ልክ ለነቢዩ ላ ኑሕ ለ ሰላም መርከቢቷን ሲሰሩ አላህ ዋሕ እያደረገ አለ ሚስማሯን እዚ ቦታ በታ፣ ጣውላውን እዚ ቦታ አስገባ፣ በዚ በኩል ሸፍን እያላቸው አላህ ከሱ እነሱ ከአላህ በኩል የመጣ በቀጥታ ዋሒ ነበር። መርከቢቷ የተሰራችን ጋሻዎችን የጦር መከላከያዎችን ነቢዩ ላ ዳውድ ለ ሰላም ሲሰሩ አላህ ዋህ እያለ ወቀዲር ፊ ሰርዲ ሚስማሮችን አስተካክለምታ እንዳይተርፍም እንዳይቀንስም አደርግህ አላቸው። ከዛዝ ወዓመሉ ሳሊሃ መልካምንም ስራ ስሩ አላቸው። እኒ ቢማ ታመሉ ነበሲር እኔ በምሰሩ ስራ አዋቂ ነኝ አላህ Subhanahu Wa Ta'ala በዚህ መልኩ ነቢላ ዳውት ትልቅ ማዕረግ የተሰጣቸው የአላህ ባለሟል ነብይ ነበሩ። ወሊ ሱለይማን ሪሐ ጉዱሃ ሸሩ ወራዋሁሃ ሸር

ወሊ ሱለይማን ሪሃ ለሱለይማንም ንፋስን አገራንለት። ጉዱውሃ ሸህር ወረዋሑሃ ሸህር ሜጆሃ አንድወር ወይም ጉዱውሃ ማለት ይሄ ምንድነው? ከቀጥር በፊት ከዙር በፊት የነበረው የአንድ ወር ጉዞን የምትጓዝ፣ ወረዋሑሃ ሸህር ከዙር በኋላም ጉዞን ደግሞ የአንድ ወር ጉዞን የምትጓዝ ንፋስ አገራንለት። እንዴት እንመጣበታለን?

ተቀጣጣይ የሆነችውን ቅጣት እናቀምሰዋለን። ሰዋለን የዕመሉነ ለሁ ማ የሻእ፣ እሱ ያሻውን ነገር በሙሉ ይሰሩለታል ጅኖች። ሚንመሓሪብ መሓሪብ ማለት ዒባዳ የሚደረግበትን ህንፃዎችን፣ ወተማቲላ፣ ቅርፃቅርጾችን ወይም ሀውልቶችን። በዛ ዘመን አልተከለከለም ነበር። እንመጣበታለን። ወጂፋንን ከልጀዋብ እንደ ይሄ ምንድን ነው ወይን አማርኛ ዛሬ እንደ ገንዳ የሚሰፉ የማዕድ ቦታ ነው። ለሱ እንዲሰሩለት አደረግን። እንደ ገንዳ የሚሰፉ ማለት ነው። ወቆዱር ራሲያት ትላልቅ የሆኑ ድስቶችንም እንዲሰሩለት ከቦታው የማይንቀሳቀስ ወአይመሉ አለ ዳውድ ሹክራ አለ። እናንተ የዳውድ ቤተሰቦች ሆይ አላህን አመስግኑ። ግን ወቀሊሉ ሚን ኢባዲ ሽኩር ከአላህ ባሪያዎች ጥቂቶቹ ብቻ ነው የሚያመሰግኑት አለ። ንግስናንም ነቢይነትም ሁሉ ነገር የተሰጣቸው ነበሩ። እነሱ ካለፉ በኋላ ነቢዩላህ ሱለይማን አለይሂ ሰላም በስቦታ ተተኩና ንግስናን ተሰጡ፣ ነቢይነትም ተሰጡ። ከአላህ የወረሱት አይደለም፣ ከአላህ ነው የተሰጡት። እሺ ነቢዩላህ ሱለይማን ደግሞ ለማንም ያልተሰጠን ንግስና ከነሱ በፊትም ከነሱ በኋላም እስከ የውመል ቂያማ ድረስ የማይሰጥን ንግስና ተሰጣቸው። አንደኛ ንፋስ ጎዱዉሃ ሸህር ወሮዋህ ወሻር ከቀጥር በፊት አንድ ወር መንገድን በአንድ የምታደርስ ወሮዋህ ወሻር ከዙር በኋላ ደግሞ የአንድ ወር መንገድን የምታደርስ ንፋስ። አላህ ምን ዓይነት ጉዞ እንዳደረጉ የጠቀሰው ነገር የለም። ሐዲስም አላገኘሁበትም ግን ሙፈሲሮች ያስቀመጡት ነገር አለ። እሱ እናገራለሁ። ኢብኑ ከቲርም ስላስቀመጡት ምንድነው አሉ። ነብዩ ዳውድ ሱለይማን አለይሂ ሰላም ሰላም ከሌ ወይም ቆዳ ያረጉና እዛች ላይ ይቀመጡና ወታደሮቹን ይዘው የአንድ ወር ጉዞን ንፋሷ በአንድ በግማሽ ቀን ተወስዳቸው ነበረ። ወታደሩ የሚያስፈልግበት ቦታ ላይ ያሰፍራቸው ነበር አሉ። ኢብኑ ከቲር ጠቅሰውታል። ዑለማ ሙፈሲሮችም የጠቀሱት ነው። ቁርአን አልጠቀሰውም። ሐዲስም አላገኘሁለትም ብያችኋለሁ። ሙፈሲሮች ስለጠቀሱት ጠቅሰዋለሁ። እንደዚሁ ከሰዓት በኋላ ደግሞ እንደዚሁ እዛ ቆዳ ላይ ይቀመጡና ለግን በግማሽ ቀን ከዞሩ በኋላ እስከ መግሪብ ድረስ ለአንድ ወር የሚያስኬድን ጉዞ ታስኬዳቸው ነበር፣ ንፋሱ ይተዋ ብለው አስቀምጠዋል። አላሁ አዕለም ወአርሰልና ለሁ ዐይነ አልቅጥሪ ቅጥሪ ማለት ማዕድናቶች፣ ወርቅ፣ ጌጥ፣ ዳይመንዶች ያዕቆት እና መርጃ የሚባሉትን ወንዝ ነበረ የሚፈልቁለት ለነቢላ ሱለይማን ዓለይሂ ሰላም። ዛሬ በእሳት ተጣርቶ ምን ብሎ ወርቁ ከምኑ የሚለይበት ነበረ፣ ለሱለይማን እንደወንዝ እንደ ወንዝ ወይም እንደ ምንጭ ዐይነን ያለ አላ ይፈልቁለት ነበረ። አላሁ አክበር

ተቀጣጣ የሆነችውን ቅጣት እናቀምሳቸዋለን አሉ ያዕመሉነ ለሁ ማየሻ ሱለይማን አለይህ ሰላም የፈለገውን ነገር በሙሉ ይሰሩለት ነበረ ሚን መሓሪብ መሓሪብ ማለት ባዳ መሐል ለዒባድ ማለት ባዳ የሚደረግበት ሰማይ ጠቀስ ህንፃዎችን ስፋቱም ሰፊ የሆነ ያንን ይሰሩለት ነበረ ወተማቲላ ቅርፃ ቅርጾችን ሀውልቶችን ሀውልት በነቢዩላ ሱለይማን አለይህ ሰላም ዘመን ከዛ በፊትም አልተከለከለም ነበረ መሰራቱና መጌጡ በጁ ዛሬ ግን ተከልክሎ አልሐራም ነው ሐውልት ለምን ሰዎች እያመለኳቸው ሲረብሹ ማለት ነው ግልጽ ነው ስለዚህ ያኔ ተማቲል ይሰሩለት ነበር የተለያዩ ጌጣጌጦችን ዛሬም ሁሉ ሙሰዊር ፊልናር የሚለው ሁሉም ቀራጭ ነው ቅርጽ የሚሰራ ነው እንጂ የካሜራ ፎቶ አይደለም ተነሹም አንሹም ሐራም ነው የሚለው ማየሁም ተፍሲር የሚሰጡ ሰዎች አሉ ጥንቃቄ ያስፈልጋል እንደዚህ ነገር ወጂፋን ከል ጀዋብ እንደገንዳ የሚሰፉ ማዕዶችን ትሪ መብልያ እኮ ነው። እንደዚ አይነቱ ይሰሩ። ለምንድን ነው? የነቢላ ሱለይማን አለይሂ ሰላም ወታደሮች የሰውም የጅኑም ብዙ ስለነበሩ አይበቃቸውም እቺ ትናንሽ ነገር። ስለዚህ እንደገንዳ የሚሰፉ ትሪዎችን ማዕድ እንደዛ ነበር የሚሰሩት ከቦ እንዲበሉ ማለት ነው። አላሁ አክበር። ወቁዱር ራሲያት የማይንቀሳቀሱ ማብሰያዎችን ብረት ድስቶችን ማለት ነው ትላልቅ ይሆኑ እዛው ቦታ የበሰሩ ከዛ እየወሰዱ ለወታደሩ በሚበቃ ልክ የተዘጋጀ ብርድስቶችን የሚሰሩ ነበር። እነዚህ ጅኖች በአላህ ፍቃድ ነው ታዲያ ይሄው ነው ሳለ መሉ አለ ዳውድ ሽኩራ ይሄ አላህ ነውና ይሄን ነገር ያደረገላችሁ አላህን አመስግኑ አላቸው። እናንተ የዳውድ ቤተሰቦች ወይ ዳውድና ሱሌይማንን ማለት ነው። ወቀሊሉን ሚን ዒባዲየ አሽሸኩር ግን መስጋናውን የሚያቀርበው ምን ያደርጋል ትንሽ ባሪያዎችን ነው አላሁ ሱብሓነሁ ወተዓላ ግን እቢላ

ነቢያላህ ሱሌማን ዓለይሂ ሰላም በዱንያ ላይ ተንደላቀው ከኖሩ በኋላ ሞቱ። የሞቱት ደግሞ ማምለኪያ ቤታቸው ኢባዳ የሚያደርጉበት ነበረ። ቅድም ሙተጃዊራት ያለውን እዛ ውስጥ ቁመው ኢባዳ እያረጉ ነበረ። ዘንጋቸውን ይዘው፣ እንጨት ዱላ ይዘው፣ እንደዚህ ይዘው ኢባዳ እያረጉ ነበረ። ጅኖች ደግሞ እየጠበቁ ነው። ቁሞ ሲያዩት ነቢያላህ ሱሌማን ኢባዳ እያረገ ነው ብለው ገምተው ነበረ ጅኖች። አንዳንድ ሂስድ ያለባቸው ጅኖችም ስለነበሩ ማለት ነው። ሲጠባበቁ ነበርና ከዛ ሱለይማን አላህ ደግሞ ሲገላቸው እዛው በቆሙበት እንደተገደፉ ነው የሞቱት በቁም። ከዛ በኋላ አላህ እዛች ዘንግ ላይ ሚስጥ ለቀቀበት። ዳበቱል አርድ ሚሎስ ነው ሚስጥ ለቆበት። እሱን መሸከም በማችል ሁኔታ ላይ ሲሆኑ ዘንጓ ስትበላ ወደቁ። በወደቁ ጊዜ ጅኖች መሞታቸውን ማወቁ ማለት ነው። ይሄን ሊጠቅስ ፈልጎ ነው። ይህን ባወቁ ነበረ አለውካኑ ካኑ ገይብን እናውቃለን ምናምን የሚል አጓጉል ሞራል ነበራቸው። ጅኖች ይህን ቢያውቁ ነበረ ሱለይማን በዒባዳ ላይ ነው እያሉ ብለው ገምተው ነበረ። ሱለይማን ግን ግሙቶ ያቺ ዳበቱን አርድ ነው መሞቱን ያሳወቀቻቸው ነው የሚለው። እነሱ ደግሞ ይህን ዒልም ባወቁ በነበረ ማለቤቶ ፊል አዛብን ሙሂን ምንጣፍ አንጣ ላይ አሰቃይ በሆነች

ተነዘነ ወሩሑ የሚለው ማን ነው የሚለው ነው ሩሁ ሩሁ ነው ወይስ ምንድን ነው የሚለውን ለማለት ፈልጋ ነው፣ ብዙ የሚነሳ ስለሆነ ማለት ነው። ጅብሪል ነው አላህ ሩሁ ብሎ ይጠራዋል። ለዛ ነው ያስቆምኩት። ይቅርታ። እሺ፣ ማሜ እኮ ቀጥል። አብሽር አብሽር። አይ እንዲሁ ነው። ዙሄር፣ ምንድን ነው የጾም ዋና ምክንያት? በቃ ደስ ብሎ ሊጾም በርግጥ ጾመኛ ነው፣ ግን ምንድነው ዋናው አሁን የመጾሙ ምክንያት ደግሞ ማሻላህ ማሻላህ፣ እረ ኢማን ጨምራል ሊቀንሳል የተባለ እኮ እውነት ነው፣ ሀቅ ነው። ስብሀና አላህ በሱላ ያረጋገጥን እውነት ነው እ አብሽር አብሽር።